ጤና ይስጥልኝ፣ የተወደዳችሁ ተመልካቾቻችን። ከጎንደር ስቱዲዮ የልማት ስራዎችን በሚፈለግ ልክ እንዲከናወን የሚያስችል መሆኑን የጎንደር ከተማ ነዋሪዎች ተናገሩ። በሰላም ጸጥታ ስራዎች ላይ የኅብረተሰቡ ተሳትፎ የላቀ መሆኑን ያነሳው የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሰላምን ለማጽናት የሚሰሩ ስራዎች ተጠናክረው ይቀጥላሉም ብለዋል። መሰረት ባዬ ተጨማሪ አላት። በአማራ ክልል የተከሰተው የሰላም እጦት ዜጎች በሚፈለገው ልክ ተንቀሳቅሰው ተግባራቸውን እንዳያከናውኑ ሲያደርግ ቆይቷል። አሁን ላይ የተገኘው አንጻራዊ ሰላም የልማት ስራዎች በሚፈለግ ልክ እንዲከናወኑ የሚያስችል መሆኑን ያነጋገርናቸው የጎንደር ከተማ ነዋሪዎች ገልጸዋል። በከተማዋ ያለውን ሰላም ዘላቂ ለማድረግ በሚደረገው ጥረት የበኩላቸው ሚና እየተወጡ እንደሚገኙም ነዋሪዎቹ ተናግረዋል። ከተማችን አንጻራዊ ሰላም ያለበት አጠቃላይ ያሉት የልማት እንቅስቃሴዎችን በተገቢ መንገድ ራን እየተደረገበት ያለ ሁኔታ ነው ያለው። አሁን የጀመራቸውን የመንግስት ስራዎች በተሻለ መንገድ ማህበረሰቡን ተጠቃሚ ለማድረግ መንግስትና ማህበረሰቡ እጅና ጓንቱ ነው መስራት መቻል አለባቸው። የሰላም ሁኔታ ጥሩ ነው። በጥሩ ሁኔታ እየቀጠለ ነው። ዘላቂ ሰላም እንዲመጣ፣ ስራውም የተረጋጋ ስራ እንዲኖር፣ ኢኮኖሚያችንም እንዲያደግ ከተፈለገ ህብረተሰቡ ሁሉ ለሰላሙ ርብር ማድረግ አለበት። አሁናዊ የከተማዋ የሰላም ሁኔታ የልማት ስራዎችን በተገቢው መንገድ ለማከናወን እድል የሰጠ ነው ያሉት የጎንደር ከተማ ሰላምና ፀጥታ መምሪያ ኃላፊ አቶ አለልኝ አለም የተገኘውን ሰላም ለማጽናት የሚሰሩ ስራዎች ተጠናክረው ይቀጥላሉ ብለዋል። ሰላሙን አስጠብቀን ባለሀብቶችም ገብተው ከተማዋን ኢንቨስት እንዲያደርጉ፣ ከተማዋ ወደ እድገት ጎዳና እንድትሸጋገር ብዙ ስራ እየተሰራ ነው። የመጡ ለውጦችን በተመለከተ ማህበረሰቡ አሁን ወንጀለኞችን ተጋፍቶ ለህግ ከማቅረብ ጋር በተያያዘ በጣም ትልቅ ስራ እየሰራ ነው። ያለምንም ስጋት ማህበረሰቧቸው በሰላም ወጥተው በሰላም እንዲገቡ የማድረግ ትልቅ ስራ እየሰራ ነው ማለት ነው። በሚከናወነው የሰላምና ጸጥታ ስራዎች ላይ የህብረተሰቡ ተሳትፎ የላቀ መሆኑን ያነሱት አቶ አለልኝ ዘላቂ ሰላም እንዲረጋገጥ በጋራ ይሰራል ሲሉ ገልጸዋል። ማህበረሰቡ ለጸጥታ መዋቅሩ ትልቅ ድጋፍ ያደርጋል። ወንጀለኞችም ትክክለኛው የህግ በትር እንዲያርፍባቸው ሁሉም ነገር በየቦታው የሚገኙ ወንጀሎችን አሳልፎ በመስጠት ትልቅ ይበል የሚያሳይ ስራ እየተሰራ ነው። ስለዚህ ማህበረሰቡ አሁን ባለው የጸጥታ ስራ አጎናችን ነው። ሁሉንም ነገር እየተከታተለ አቅሙ የሆነም በላይ ነገር ሲኖር እኛ ጋር በቅንጅት እየሰራ ነው። ሰላም እንዲሰፍን በተደራጀ መልኩ የሚከናወኑ ተግባራትን አጠናክረው እንደሚያስቀጥሉም ነዋሪዎቹ አስታውቀዋል። ጎንደር ከተማ ለኑሮ ተስማሚ ለማድረግ የጽዳት ስራው ላይ በትኩረት እየተሰራ መሆኑን የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት አረንጓዴ ልማት ጽህፈት ቤት ገለጸ። በከተማው የተጀመረው የኮሪደር ስራ ለአረንጓዴ ልማት ተግባሩ መልካም ተስፋን ይዞ ስለመምጣቱም ጽህፈት ቤቱ ገልጸዋል። ተጨማሪውን ዘገባ አዲስ አለማየው ይነግረናል። የጎንደር ከተማን ውበት ይበልጥ ለመጠበቅና ከተማዋን ውብና ለኑሮ ተስማሚ ለማድረግ ከቤትና ከድርጅቶች የሚመነጩ ቆሻሻዎችን ለማስወገድ በጽዳት ማህበር የተደራጁ ግለሰቦችንና ህብረተሰቡን በማስተባበር ሰፊ ስራ እየተሰራ ነው። በዚህ ሂደት ውስጥ ከአሁን በፊት የቆሻሻ አወጋገድ ስርዓቱ ላይ በማህበረሰቡ ዘንድ የሚስተዋሉ ችግሮች እንደነበሩ የጎንደር ከተማ ነዋሪዎች ነግረውናል። አሁን ላይ መሻሻሎች እንዳሉ አንስተዋል። ቆሻሻ ላይ ያው ለማጽዳትም ሆነ ራሱን ከመጠበቅ አንጻር በጣም ቻሌንጅ ነበሩ አሁን ግን ሶፍትዌር ውስጥ ተደራጅተው በፕሮግራም በየቀበሌው ተሰጧቸው ጥሩ የሆነ የጽዳት ዘመቻ አለ ብዬ አስባለሁ። ቆሻሻ አወጋገዱ ሁኔታ በዚህ ከቀጠለ ሀሪፍ ነው። አሰራሩም ቢሆን ማለት ነው። አንዳንድ የቀሩ ክፍተቶችን ደግሞ እንደዚህ ስትሬት ላይ ያሉ የሽንት ቤት ትቦዎች ምናምን፣ አንዳንድ ቆሻሻ አወጋገዶችን ደግሞ እነሱም በስርዓት ተሰርተው በስርዓት ወደ ሴፍቲ ታንከር የሚገቡበት አጋጣሚ ቢኖር። በኮሪደር ልማት ሂደቱ ከአሁን በፊት ያለ አግባብ ተሰርተው የነበሩ አጥሮችና የመንገድ ዳር ኮንቴነሮች መነሳት ለእንቅስቃሴ ምቹ እንዲሆን አድርጓል ነው ያሉት። የጽዳት ስራው ላይም በጋራ መስራት እንደሚጠበቅ ተናግረዋል። እዚህ አካባቢ ያለው አሁን ከፍተኛ የሆነ የትራፊክ ፍሰት አለ። አሁን የሚጨናነቅ ነገር የለም። የኮሪደር ልማቱ ደግሞ በጣም ደስ በሚል ሁኔታ ምክንያቱም አሁን አካባቢውን ስታየው ሰፊ ነው። ህዝቡ የራሱን አካባቢ በማጽዳት ኮሪደር ልማቱን በመደገፍ ከፍተኛውን አስተዋጽኦ ማድረግ አለ። ኮንዶሚኒየም ጋር ደግሞ እዚህ አካባቢ ያለችውን በስርዓት አንድ ቦታ ላይ ሳምንት አንዴ ባይዝረከራክ ልጆች የሚጫወቱበት ቦታ ስለሆነ ማለት ነው። ጎንደር ከተማን የመጠን ልዩ ልዩ የማስዋብና የጽዳት ስራው ላይ በትኩረት እየሰራ መሆኑን የነገሩን ደግሞ የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳት ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ አቶ ሆና ለማሻግሬ ናቸው። ከየንግድ ድርጅቶችና አጠቃላይ በማዕከላት በገበያ ማዕከላትም ጊዜያዊ ሳይት ተዘጋጅቶላቸው ወደዛ ጊዜያዊ ሳይት ይሰበሰባል ያ ወደ ጊዜያዊ ሳይት የተሰበሰበው ቆሻሻ ደግሞ በመልክ በመልኩ ተደራጅቶ ወደ ማስወገጃ ቦታ እየተወገደ ያለበት ሁኔታ ነው ያለና ከተማው ብዙ ቦታ አሁን ተንቀሳቅሶ በሚታይበት ሰዓት ጽዱ ንጹህና ለነዋሪዎች ምቹ እንዲሆን ለማድረግ ከፍተኛ ጥረት እያደረግና ውጤታማ ስራ እየሰራን ያለንበት ሁኔታ ነው ያለው። ቆሻሻዎች በምን መንገዱ መወገድ እንዳለባቸው የግንዛቤ ፈጠራ እየተሰራ መሆኑን የገለጹት አቶ ሆን አለም የኮሪደር ልማቱ ለአረንጓዴ ልማት ስራው መልካም ተስፋን ይዞ መጥቷል ብሏል። በመሀል አካፋይና በመንገድ ዳርቻዎች የአረንጓዴ ልማት እየለሙ ያሉበት ሁኔታ ነው ያለና ይሄ ትልቅ ለከተማውም ለእኛ ተቋምም ከአስተሳሰብ ጀምሮ በተግባር እየተከናወነ ያለው ነገር የከተማውን ጽዳት ውበትና አረንጓዴ ልማት አጠናክሮ ለመቀጠል የሚያስችል ምቹ ሁኔታ አለ ብሎም መውሰድ ይቻላል። ቆሻሻን ባግባቡ ማስወገድ እንደሚያስፈልግ የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳት ውበትና አረንጓዴ ልማት ጽህፈት ቤት መልእክት አስተላልፏል። በጤናው ዘርፍ በማህበረሰቡ የሚነሳውን የመድኃኒት አቅርቦት ችግር ለመፍታት እየሰራ መሆኑን የጎንደር ከተማ አስተዳደር ጤና ጥበቃ ጽህፈት ቤት አስታወቀ። በምዕራብ ጎንደር ዞን ገንደ ውሃ ከተማ በማህበረሰቡ ተሳትፎ የማህበረሰብ መድኃኒት ቤት አገልግሎት ክፍት ኗል። ዘገባው የኤልያስ ጋሻው ነው። ሀይሉ ማሞ እንደሚከተለው ያቀርበዋል። ታላቅ የድል ዜና ነው። ጉዲለ ከተማችን በመድኃኒት እጥረት ሲንገላታ ለነበረው የማህበረሰብ ክፍል በምዕራብ ጎንደር ዞን የገንዳዋ ከተማ አስተዳደር በጤና ተቋማት እያጋጠመ ያለውን የመድኃኒት አቅርቦት ችግር ለመቅረፍ የማህበረሰብ መድኃኒት ቤት አስመርቀው ለአገልግሎት ክፍት አድርጓል። መድኃኒት ቤቱ በህብረተሰቡ ተሳትፎና በከተማ አስተዳደሩ በጋራ ጥረት የተከፈተ መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አብዱልከሪም መሐመድ ተናግረዋል። ህብረተሰቡ ለመድኃኒት ግዢ የሚሆን ብር ወደ ሁለት ሚሊዮን ብር ከህብረተሰቡ ተዋጥቷል። የግንባታውን ደግሞ የከተማና መሰረተ ለማጽፈ ቤት ከውስጥ ገቢው እንደ ፕሮጀክት አንድ ፕሮጀክት አድርጎ ይዞ ገንብቶ አጠናቆ ለህብረተሰቡ ያስረካበት ሁኔታ ነው ያለው። ማህበረሰቡ በመንግስት የጤና ተቋማት ማግኘት የማይችለውን መድኃኒት በተመጣጣኝ ዋጋ በቀላሉ የሚያገኝበትና 24 ሰዓት አገልግሎት የሚሰጥ ነውም ብለዋል። በቀጣይም አገልግሎቱን ውጤታማ ለማድረግ ማህበረሰቡ ተሳትፎን አጠናክሮ መቀጠል እንዳለበት አስገንዝበዋል። ከዚህ በኋላ ባለው ከጤና ተቋማት መድኃኒት የለም ሲባል ወደዚህ መጥተው የመግዛት እንደሚችሉ ማስተላለፍ እፈልጋለሁ። በቀጣይም በከተማ ደረጃ በርካታ ያዝናቸው ፕሮጀክቶች አሉ። በህብረተሰብ እያሳተፈ ነው የምንሰራቸው። እዛ ላይ ደግሞ ከአሁን በፊት የተሰራም ስራ ስላለ የቆሻሻ አገልባጭ መኪና በህብረተሰብ ስፎ የተገዛው፣ ቀጣይም መንግስት የሚያመጣውን ፕሮጀክት እንደ ከተማ አስተዳደር ከጎናችን ሁን ደግፉን፣ ጥሪ ለማስተላለፍ ነው። የማህበረሰብ መድኃኒት ቤት መከፈቱ ሌሎች አጎራባች ወረዳዎች አገልግሎቱን እንዲጠቀሙ ምቹ ሁኔታ የሚፈጥር መሆኑን የከተማ አስተዳደሩ ጤና ጥበቃ ጽሕፈት ቤት ኃላፊ ሲስተር ምግብ ፈንታ ተናግረዋል። ቀጣይ ሌሎች መድኃኒት ቤቶችን በመክፈት ለህብረተሰቡ በቂ አገልግሎት መስጠት እንደሚያስፈልግም ኃላፊዋ አስረድተዋል። ከዚህ ከነማ ፋርማሲ አንደኛ የዙሪያ ወረዳዎች እንዲማሩበት እንፈልጋለን። አሁን ይሄ የዞን መቀመጫ ነው። የመተማ ወረዳም ብለው የሌላ ወረዳ ሆስፒታል ላይ ሪፈር ተብሎ የሚመጣ አለ። በተለይ የመተማ ወረዳ ለኛ ጎራባች ስለሆኑ ከኛ ነው የሚጠቀሙት። ለቀጣዩ ምን ይሻላል የሚለውን ይሄ መድኃኒት ቤት ብቻ በቂ አይደለም ብለን ነው የምናስብ። የተከፈተው የማህበረሰብ መድኃኒት ቤት በቀላሉ መድኃኒት እንዲያገኙና ወጫቸውን እንዲሁም ጊዜያቸውን እንደቆጠበላቸው የአካባቢው ነዋሪዎች ተናግረዋል። ታካሚው በቶሎ መድኃኒቱን አግኝቶ ከህመሙ እንዲድን የሚገለገልበት ያ ማለት ከዚህ ገንዶ ከተማ ሲጠፋ ጎንደር፣ ባህር ዳር እስከ አዲስ አበባ ድረስ የጉልበትና የገንዘብ ኢኮኖሚ ድካም ያንን ያንን ብዙ ነገር ቀንሷል። ሆስፒታልም ሂደን ጤና ጣቢያ ሂደን በቃ መድኃኒት እጥረት አለ። ለግል ፋርማሲ ነው ጠቅላላ እንትናችን የምናስረክብ ገንዘባችን። ስለዚህ አሁን ግን ይሄ በጣም ተመጣጣኝ በሆነ ሁኔታ ከሆስፒታልም ከጤና ጣቢያም የሌሉ መድኃኒቶችን እዚህ ስለሚገኙ ለህብረተሰቡ ትልቅ እፎይታ የሚሰጥ ነው። በቀጣይም የማህበረሰቡን ችግር ለመፍታት ተጨማሪ መድኃኒት ቤቶች እንደሚያስፈልጉና ለዚህም ተግባር የማህበረሰቡና የአጋር አካላቶች ተሳትፎ አስፈላጊ ነው ተብሏል። ይህ የተወደዳችሁ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉትን የቆያችሁት ይመስል ነበር። ከዜናዎቹ ጋር እኔ መቤቱን ኛ አብሪያች ቆይታ አደረግኩ። መልካም ጊዜ